ደንበኞች በክፍለ ከተማው ቤቶች አስተዳደር ጽፈት ቤት እያገኙ ያሉት አገልግሎት ጥሩ እንደሆነ ገለጹ። የቂርቆስ ክፍለ ከተማ ኮሚኒኬሽን በቦታው ተገኝቶ አገልግሎት አሰጣጡ ላይ ምልከታም አድርጓል። ጽፈት ቤቱ በአሁኑ ሰዓት በዋናነት በቀበሌ ቤቶች ውስጥ የሚኖሩትን ውል የማደስ ስራ እያከናወነ ሲሆን፣ በቦታው ተገኝተን ውል ለማደስ የመጡ ተገልጋዮችን ስላገኙት አጠቃላይ አገልግሎትና አቀባበል ጠይቀናቸው ይህም ብለውናል። በጥሩ ሁኔታ ነው የተስተናገድ ነው። ያው የእኛ ችግር ነው እንጂ የእነሱ ችግር አይደለም። ያው ሰዎች ስንባል ትንሽ ግርግር ስለሚፈጠር ነው እንጂ በጥሩ ሁኔታ ጠዋት ተመዘገብን እንደመጣን። ከዛን ስማ እዚህ ስንገባ ስማችን እየተጠራ ወንበር ወንበር ያዘን። በዛ መሰረት እየተጠጋጋ ከፍረት መጣና እዛ አካባቢ ስንደርስ ያው 2018 የከፈለ ተብሎ አንድ አራት አምስት ሰዎች ሲቀር ቅድሚያ ገባን እንጂ በጣም በጥሩ ሁኔታ ነው የተስተናገድ ነው። ውል ልዋዋል ነው የመጣሁት። ሄድኩኝ እዛ ጋ ነው ሂጅ ተባልኩኝ በቃ ሰራሩ የሚጻፈውን ጻፉ፣ ማተም አስመትቼ ወጣው። ቤት ልዋዋል ነው የመጣሁት። ጧት ነው የመጣሁት፣ ሁለት ሰዓት ተምናምን ነው የገቡት። በዛ ሰዓት ስራ የተቀላጠፈ ጥሩ መስተናገዱ ነው ያለው። ተደስቻለሁ፣ ቆንጆ ነው። በዚሁ ቢቀጥል ጥሩ ነው፣ ህዝብ እንዳይጉላላ። ትንሽ የሰው ብዛት አለ፣ አሁን ያንን ደግሞ ትንሽ እንትን አድርገው ቀነስ አድርገው ቢያስተናግዱ ጥሩ ነው ማለት ነው። በቀበሌ በቀበሌያቸው ቢያደረጉት ጥሩ ነው። የሶስት ቀበሌ ነው አሁን ያለው። ስለዚህ በየቀበሌው በየቀበሌው ነበር ተዝ ቀደም እንትን የምንስተናገደው አሁን ደግሞ የሶስት ቀበሌ የአራት ቀበሌ ስለሆነ ትንሽ ብዛት ህዝብ፣ ያንን ትንሽ እንትን ቢያደርጉ ጥሩ ነው ማለት ነው እንጂ ማስተናገዳቸው ቆንጆ ነው። በወጣት የተገነባ ኃይል ነው በእውነት ነው። ሙልክ በጥሩ ሁኔታ አገልግሎቱን አግኝቻለሁ። እንግዲህ ሰው ብዛቱ ምንም ማድረግ አይቻልም። ድሮ በየወረዳችን ስንገለገል ነበረና፣ ዛሬ ግን በየወረዳችን ቢሆንም ሁሉም ሰው በአንድ ጊዜ ስለሚመጣ በብዛት ስለምንመጣ ስራ እናበዛባቸዋለን። ለእኛም ተራ እየበዛብን በፈለግነው ፍጥነት እንዳገኝማችንም እንጂ በተርፈ ሌላ ችግር የለውም። ቤቶች አስተዳደር ጽህፈት ቤት ኃላፊ አቶ ንብረት አሻግሬ በተቋማቸው የሚሰጠው አገልግሎት የተለያዩ ማሻሻያዎችን በማድረግ ለተገልጋዩ ኅብረተሰብ የተቀላጠፈ አገልግሎት ለመስጠት ምቹ ሁኔታ መፈጠሩን ገልጸው አገልግሎቱ የተቀላጠፈ እንዲሆን አድርገናል ብለዋል። እኛ ከጀመርነ ብዙ ተከታታይ ቀናት ከጥቅምት 17 ጀምሮ በዚህ ስራ ላይ ያለነው ውልና የውልድ ሰዓት ላይ ነው ያለነው። ይህን የውልድ ሰዓት ስናደርግ የመጀመሪያ ስራዎችን የሰራ ነው በየወረዳው ከአደረጃጀቶች ጋራ በመሆን ወረቀቶችን ለጥፈ ተራቸውን ሲዘን በተራቸው መሰረት እንዲመጡና ከመጡ በኋላም ያው እንደምታዩት ወንበር አዘጋጅተን እስከ መጨረሻው ድረስ ወንበር አዘጋጅተን በወረፋቸው መሰረት መስተንግዶ እየሰጠ ነው ያለ ነው ማለት ነው። የመጀመሪያው ግን ምንድን ነው? ወረዳ ላይ ግንዛቤ ተፈጥሮላቸው መቼ መቼ ቀን መምጣት እንዳለባቸው እያንዳንዱ ወረዳ መቼ መምጣት እንዳለበት ከወረዳም ደግሞ በጣም የሚበዛበት ቀበሌ ለምሳሌ 11 ቀበሌ 25 ቀበሌ የሚባላል አብዛኛው ሰው የሚበዛበት ማለት ነው። እሱን እየሰራ ነው ያለ። ነው በዚህ መሰረት መስተንግዶ እየሰጠና ያለ ነው ዛሬ ማለት ነው። የጽህፈት ቤቱ ኃላፊ አያይዘውም ከ16000 በላይ የመንግስት ቤቶችን የውልድ ሰዓት አገልግሎት ለመከወን ለየወረዳው አገልግሎት የሚያገኝበትን መርሃ ግብር በማውጣት በተቀመጠው ስታንዳርድ መሰረት አገልግሎቱ እየተሰጠ ይገኛል ብለዋል። በጽህፈት ቤቱ እየተሰጠ የሚገኘው ተቀላጠፈ አገልግሎት እንዳስደስታቸው ለቂርቆስ ኮሚኒኬሽንም ተናግረዋል። በአጠቃላይ ያለን ቤት 16232 አካባቢ አለ። ከ16000 ውስጥ አሁን ወደ 3539 አካባቢ ደርሰናል። ያ ምንድነው? በቀን 200 ማክሲሙም እስከ 220፣ 210 ድረስ እንመዘግባለን ማለት እናዋውላለን ንግድ ቤት ላይ በቀን እስከ 15 እናዋውላለን። 1832 አካባቢ ንግድ ቤቶች አሉ። እነሱንም በቀን ቅድዘን እያዋዋለንና ገቢ እየሰበሰበንን ያለንበት ሁኔታ ነው ያለው ማለት ነው። እንደ ጀመርን አካባቢ የሰው መጨናነቅ ነበር፣ ያው እኛም በደንብ ዝግጅት አላደረን። ከዛ በኋላ ግን የሰውን እንትን እያየን የሰውን ፍላጎት እና ከአንዳንድ ከነዋሪዎችም መረጃዎችን እየሰበሰበን አስተያየቶችን እየወሰድን ማሻሻያዎች አድርገናል ማለት ነው። ማሻሻያ የሆነው ምንድን ነው? በጣም የቀበሌ የሚበዛባቸው ቤቶችን በቀጠና አድርገን ወንበር አዘጋጅተን በወንበሩ ተቀምጠው መስተንግዶ እንዲያደርጉ እያደረግን ያለ ነው። ከዛ ውጭ ያለ ቀጠናቸው መጠው እንግባ የሚሉ አሉ። እነሱን ደግሞ ከሰዓት በኋላ እንቀጥራቸዋለን። ከሰዓት አብዛኛው ነፃ ስለሚሆን ማለት ሰዓት ላይ መስተንግዶ በጣም እንትን ሰው የለም። ከሰዓት በኋላ ጠዋት ላይ ለመጨናነቅ ስለዚህ በዚህ መንገድ ችግሮችን እየፈታ ነው።